ወዳጆች ሁሉ ሰላም፣ ሁሉ መልካም፣ ሁሉ አሽሪና። እንግዲህ የቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ስለምታበረታቱ ከልብ አመሰግናለሁ። እንግዲህ ወደዜ ዳጣ ቤተሰቦቿን ነው ወደ ማገኘቱ የተሸጋገረች ነው። ለወዳጣ እንደምናውቀው በጣም በክፉ ክፉ ነገር ነው ያሳለፈችው። ማለት ጎዳና ላይ ነው ያደገችው፣ ጎዳና ላይ ተጥላ ቤተሰቦቿ ማን የሆኑ ምን የሆኑ ምንም የምታውቀው ጉዳይ ሳይኖራት እንግዲህ 18 ዓመት ነው ብላለች። እስከ 18 19 ዓመት ድረስ ስለ ቤተሰቦቿ ጉዳይ ምንም የምታውቀው ነገር የላትም። ብሩኬን አስመስሎ ነው እንግዲህ ብሩኬ ጋር ወደ ብሩኬ እየተቀላቀለችው ያንን ሁሉ በጎዳና ነው ያሳለፈችው። እና ስትታይ የሆነ ኬርለስ ለሁሉ ነገር ጣጣ የሌላት ምናምን ትመስላለች፣ ግን በውስጧ ብዙ ሀዘን ነው ያለው፣ ብጋ ብዙ መከፋት ነው ያለው። እና ስታለቅስ ራሱ እንዴ አንቺም ታለቅሻለሽ እንዴ ነው የሚሏት። ለምንድን ነው ማላለቅስ? እኔ በውስጤስ ብዙ ነገር አለ። ቤተሰብ ምን እንደሆነ አላውቅም። እናት ይኑረኛ ይኑረኛ አባት ይኑረኛ የሆነ ወንድም የሆነ ቤተሰባዊ ነገር አለኝ ወይስ የለኝም የሚለው በጣም ነው የሚያሳስበኝ። ጓደኛ ራሱ መያዝ ፍቅረኛ መያዝ አልችልም፣ ምክንያቱም ወንድም ነው የሚመስሉኝ አሸን እኔ ከየት ቤተሰብ እንደወጣሁኝ አላውቅም፣ እያለች ነበረ እንግዲህ። ሞገስ ወደ እነቡርኬ እነቡርኬ ጋር ተተዋውቃ ቤተሰብ ሆነች። ያው ቡርኬውን ጎበዝ ነው። ሞገስም እኔ ከጎኗ ሆነው ያለውን ነገር ያማክሯታል። በችግራቸው አብራናት እና በጣም ጎበዝ ናት። ዝና ራሱ እኮ አግቷት ባለፈው ሲጥል ያረጋት እያለ ሞገስና ሉላ ያሉበትን አልናገርም ማለት ጥፍርሽ እንቆረጥሻለን ቢሏት እና አማና ያኔ አደራዋን የምትወጣ ጎበዝ ዛሬ ቪዲዮ ላይ የታችኋል። ድንጋዋን ይዛ ብሩክን ተነካኸው በዚህ ነው ኬዲ የናናትን ነው ምልህ እያለች ማለት ነው። እና በጣም ጀግና በጣም የምትጎደር ናት። ግን ውስጧ በጣም የተሰባረ ሴት ናት ውዶቼ። ብሩኬና ቅድስት እሷ የብሩኬና የቅድስት ጉዳይ በጣም ነው ግራ የተጋባው ማለት ነው። እሷ ትወደዋለች፣ እሱ ግን አያውቅም። እንኳን ላይ ትዝም ብሎት አያውቅም። ትዝ ትዝ ጭራሽ ትዝ የማትለው ማለት ነው። እና እንግዲህ እንዴት እንደው እንዴት ነው እሱ ምን አላት ቅድስት፣ ምንድን ነው የምትፈልጊው? የፈለግሽውን ነገር አላደርግልሽ፣ ምንድን ነው የምትፈልጊው ሲላት፣ አግባኝ ጋሼ ትለዋለች። ብ ጋሼ እንድታገባኝ ነው የምፈልገው አለ ብዬ ደንግጬ ነበረ። የውሷን ማስባ ስላ የምፈልገው በቃ ክፍለ ሀገር ሄጄ በቃ ዘሬ መተካት ነው የምፈልገው ማለት ነው። ወንድ ነው ማግባት ነው የምትፈልግ ማለት ነው አላት። አወጋሽ ማግባት ነው የምፈልገው አለት ማለት ነው። እንግዲህ ያስቀራታል። እሷም ላስገንዝበው ብላ ነው እንጂ ገጠር የመሄድን ፍላጎቱ ማሰቡ አላማውም የላትም ግን ላስገንዝበው ብላ ነው። ልጅትና ቅድስት ደግሞ እንደንምታቁት በጣም ነው የሚዋደዱት እሱ ምነቃ ደንገጥ ይል ይመስለኛል። ዳጣም እኮ ምን አለች? እነዚህ ምሳሌና ቅድስት እኮ በጣም ነው የሚዋደዱት ይላታለ። ዳጣ ማለት ነው እና ለምን አታገባ አላት ማለች። ለምን ለምን ባንድ ያይጫወቱ ነው የምልህ ብላ እንደገና አስቀየሰች። ስለምታቅ ዳጣ ያው ሚስጥሩን ታቃለች ዳጣ። አምረብኝ ዳጣ እያለች ስለምታወራት አሁን ዳጣም ታቃለች። ሞገስም ያቀል በከፊል ስለምትሽ ሲጠይቃት እሱ ስለምትሽጎረማም ሞገስም ያቃል። እንግዲህ ያሳካላት፣ እስኪ እንግዲህ ያሳካላት። የምሳሌነት መሆን ደስ ስለሚላት ምሳሌ የምናተው እንዲኮን ስለምትፈልግ ለብሩክም እንዴሱ አይነት መልካም ሴት ስለምትገባው ያሳካላቸው እንላለን። እነ ማህሌት ደግሞ ማህሌት ደግሞ ዝናን ወደ ዳርገዋ ላይ መሰል። እንግዲህ ሷ ፍቅር አይገባትም ማለት እሷ የምትፈልገው ብር ነው፣ ብር ብር ብር መኔ ነው የምትፈልገው እና ለዛች ላክስቷ ልጅ ያለቻት ነበረ። እኔ በቃ ናፍቆኛል አለቻት። በቃ በጣም ነው ምንድን ነው እሱ የሚናፈቃል። እንደ ምንድን ነው የናፈቀሽ ስትላት እርጉዝ ንሻለል የሚያስረግዝ የለ አለቻት። ወንድ ከወንድ ተራቅሽ ርቀሻል፣ ምንድን ነው ያማረሽ? እኔ ዛች ንግግሯ ንግግሯ በጣም ነው የሚያስቀኝ ማለት ነው። ምንድን ነው ያማረሽ? ከዛ እሷ በጣም በቃ ዝና ናፍቆኛል ምናምን ትላታለች ማለት ነው እና ታዲያ ዝና እሱ የሚናፈቃል እንዲያለቻት ዝናን ይህቺ በጣም ነው የገባት፣ መጥፎ እንደሆነ በቃ በክፋት የተሞላ እንደሆነ በደምብ ነው የተረዳችው። ባለፈው እንኳን ምን ያደርግሻል እሱ አይገልም ስትላት ለ ለሚገልስ ቢሰጠኝ አለቻት። እና በጣም ነው የተረዳችው እሷ በጣም ዝናን ምን አይነት ሰው እንደሆነ ስለተረዳችው እሷ እችየቱ ግን እንግዲህ ወደዋለች ማለት ሀብታም ስለሆነ ገንዘብ ስላለው ነው እና አጋቾቹ ደውሉላት እሷ አጋቾቹ ሲደውሉላት በቃ እንግዲህ አናገረቻቸው። ያለውን ነገር እንግዲህ ለዝና ልደውልለት ስትላት ዝናን ወደዋለሁ ብለሻል፣ አሁን ደውለሽ ሚስቴ ያለችበትን ቦታ አግኝቻለሁ እና የዥህልር ነው እንደምትያል ትበል ትኳናት ያቺ። እና እና አትንገረዋለቻት ምክንያቱም አሁን እሷ ሞገስ ተገሎ እንደገና ያቺ ሞገስ ተገደለ። እሱ ይሄንን እምወደው ከሆነ ከሱ ጎን አይለም መሆን ያለባት ሞገስንና ሉላ የሚዋደዱበትንና በዚያው ተይዘው የሚጠፉበት መንገድ ነው ማመቻቸት ያለባት እንጂ ከዝና ጎን ሁናማ እነዛ እንዲገኙ ታደረገች፣ እሷ ከጨዋታ ውጭ ነው የምትሆነው። ግን ይሄን አታስበውም። እሷ ቀብያ ስለሆነች አታስበውም። ያቺኛይቱ ያክስቷ ልጅ ናት። ለምንድን አለቻት ብልጥ ናት። ያች እና አንቺ እሱን የምትፈልጊው ከሆነ ሞገስ እና ሩላን ታያቸዋለች። እውነትሽን ነው አለች። አልደውልለት ማለት እንግዲህ በዚያ መልኩ ተሄዱ። በጣም ጎበዝ ሆነዋል። ግን ደግሞ ያኛውም አጋጩ እንግዲህ እንደዛ ካለ አይ እኔኮ መጨረሻውን ሌው ብዬ ነው ምናምን ብላ ያወጣበታል። መዋሸት ተዋሸው እንደሆን እንጂ እንደዚያ ነው የሚሆነው። መሆን ያለበትም እንደዚያ ነው። እንግዲህ ዳጣ ዳጣ ደግሞ የቤተሰቦቿን ቤት ደርሳበታለች። በጣም ሞንገስ ተሄዱ በኋላ በጣም ፈርቷል እና ዳጣ በቃ እንዴት ነው ምናምን ሲላት ቁርቁር በሩን ስትለው ኧረ ቆይ ሌላ ጊዜ እንንጣላት ረቀኝ ሌላ ጊዜ በስንት ጥበቃ የኖረችውን እንደገና አሁን ሌላ ጊዜ ብላት መስሜ ዋጥት ነው። ቤቱን ሆነ አገኝተዋለች እኔ እንደዚህ ሀብታም ስለሆኑ ግቢያቸው ስለሚያምር ምናምን ለዛ የለም፣ ግን በቃ እኔ ማወቅ ስለምፈልግ ነው ምናምን ብላ በሩን አንጓክተዋለች። እንግዲህ ቤተሰቦቿ በፍቅር በሰላም እንደሚቀበሏት ተስፋ እናደርጋለን። እስከ ዛሬ ድረስም ያንገላቷትን ክሰዋት ጥሩ ፍቅር ሰተዋት እህት ነው ወንድም አግኝታ ዳጣ እንደ ስተኛ ሆና የምናይበት ቀን ቅርብ ነው። ላይክ ሼር ሰብስክራይብ አድርጉ። ባይ ባይ።